ብዙዎቻችን ብዙ አይነት ቢዝነስ ሞዴሎችን እንሞክራለን። ሶሻል ሚዲያ ማርኬቲንግ ሊሆን ይችላል፣ ፍሪላንሲንግ፣ አፕወርክ፣ የተለያዩ ኦንላይን ቢዝነሶች፣ ክሪፕቶ፣ ፎሬክስ ትሬዲንግ፣ ኤጀንሲ ቢዝነስ፣ ብቻ ያልሞከርነው ነገር የለም። ብዙዎቻችን ግን አልተሳካልንም። ያም የሆነበት ምክንያት በዚህ ቪዲዮ እስከ መጨረሻ ከተከታተሏችሁ፣ ሶስት ሚስጥራትን እነግራችኋለሁ። እነዚህን ሚስጥራት በህይወታችሁ አፕላይ ስታደርጉ በየትኛውም የእድሜ ክልል ብትሆኑ ያሰባችሁትን ስፔሻሊ በዚህ ዘመን ያሉ የኦንላይን ቢዝነስ ኦፖርቹኒቲዎችን የመጠቀም እድላችሁና በዶላር በገንዘብም ከፍተኛ የሆነ ስኬት የማግኘት እድላችሁ ሰፊ ነው። ይህም ቪዲዮ የመጀመሪያ ከሆነ ወደዚ የመጣችሁት፣ ስሜ ቢጼ ተስፋዬ ይባላል። በኢትዮጵያ የመጀመሪያ የሆነውን ትልቅ የኦንላይን ቢዝነስ ኤምፓየር ቢውል እያደረኩ እገኛለው። ላለፉት 10 ዓመታት ዘነንብር ን ዲጂታል ማርኬቲንግ ኤክስፐርት እንዲሁም ማርኬቲንግ ሊደር በመሆን ሳገለግል ከግሎባል ብራንድ ከተለያዩ ግሎባል ብራንዶች ጋር ከኢትዮጵያ ውስጥም ካሉ ትልልቅ ኢንተርናሽናልና ስታርታፕ ሆኑ ቴክኖሎጂ ቢዝነሶች ጋር በመስራት ትልቅ ስኬትን አስመዝግቢያለው ያለው ማለት ነው። አሁን የራሴን ካምፓኒ ሪል ቢዝነስ ሶሉሽንስ የተባለ ካምፓኒ ሲኢኦ እና ፋውንደር ሆኜ እየሰራው እገኛለሁ። ስለዚህ በዚህ ቪዲዮ እንግዲህ ያለፉትን አስር ዓመታት ኤክስፒሪንስ ጨምሮ የተለያዩ ስርነቀል የሆኑ በህይወታችን ገንዘብን ፕሪንት ማድረግ ሁሉ እስከሚያስችልን ድረስ መሰረት የሚጥሉልንን ሲስተሞች በዚህ ቪዲዮ አሳያቸዋለሁ ማለት ነው። ስለዚህ ቀጥታ እዚህ ስክሪን ላይ እንደምታዩት ዛሬ የምንነጋገራቸው እነዚህን ሶስት ትራይፌክታዊ ደግሞ ትራፊክ ኦፍ ጌቲንግ ጉድ ነፍ የሚባሉ ሶስት የስኬታችን መሰረቶች ናቸው። ብዙዎቻችን እስቲ እናስበው አፖርክ ላይ ገብተን ፕሮፋይል ካወጣን በኋላ ስራ ለመጀመር ሶስት አራት አፕላይ አድርገን ወይ ኮኔክት ያልቅብናል። ከዛ በኋላ ፕሮፋይላችን እንዴት ኦፕቲማይዝ ማድረግ እንዳለብን፣ እንዴት ፕሮፖዛ መላክ እንዳለብን ሳና ከዚህ ከኦንላይን ቢዝነስ ወይ ደግሞ ከአፖርክ ልንወጣ እንችላለን። ሶሻል ሚዲያ ማርኬቲንግን ጀምረን ብዙ ጊዜ ሶስት ወይም ሁለት ክላይንቶችን ይዘን ክላይንቶቹ ሪዛልት የእኛ ስኪል በቂ ስላልሆነ ሪዛልት ሳናመጣላቸው ክላይንቶቹን በርን አድርገን እናስቀይማቸውና ከዛም ስራ እንወጣለን። አስ ፍሪላንሰር ለምሳሌ ክል ኤዲተር ሞ ልትመኙ ትችላላችሁ፣ ወይ ደግሞ ኮደር ልትሆኑ ትችላላችሁ፣ ፎሬክስ ትሬዲንግ ላይ ልትገቡ ትችላላችሁ። እነዚህ ነገሮች ሁሉ ሳይሰኩላችሁ ከመንገድ እኔም ሆነ እናንተ ልንቀርበት የምንችላቸው ነገሮች እነዚህ ሶስት ነገሮች በህይወታችን አፕላይ ስላላአደረግ ነው። ስለዚህ ዘ ስትራፌክት ኦፍ ጌቲንግ ጉድ ኢነፍ የትኛውን የቢዝነስ ሞዴል ስኬታማ እንዲሆን የሚያደርጉ ነገሮች ናቸው ማለት ነው። ስለዚህ ቀጥታ ወደ መጀመሪያው እንግባ። ታይም እንግዲህ ታይም እንዴት ነው ትራፊክ ታፍ ጌድን ጉዲነፍ አንዱ መሰረት የሆነውን ታይምን በህይወታችን ላይ እንዴት አፕላይ ማድረግ አለብን ነው። ይህም እንዴት መሰላችሁ፣ አሁን ማትሪክስ በደግሞ የተለያዩ ቪዲዮዎች ላይ ማትሪክሱ ኮንትሮል እያደረገ ነው፣ ሲስተም ኮንትሮል እያደረገ ነው እንላለን። እኔ በራሴ ኤክስፒሪንስ የራሴን ስቶሪ ከነገርኳችሁ ለምሳክል በጣም የሚጸጽተኝና አጥፍቼዋለሁ ብዬ የማስበው ጊዜ በቅጥር ጊዜያት የቆዩባቸው ከአምስት ዓመት በላይ በቅጥር ቆይቻለሁ፣ ወይ ደግሞ ወደ ሰባት ዓመታት ቆይቻለሁ የነዚያ ቅጥል ጊዜያቶች ብዙ ኤክስፔሪያንስ እና ብዙ ኤክስፐርት ሌቭል ወይ ደግሞ የተለያዩ ኢንዱስትሪዎች ላይ ትልልቅ ስኬቶችን እንዳስመዘግብ ቢያደርገኝም፣ ግን የራሴን ቢዝነስ ለመጀመር ብዙ ጎትቶኛል ወይ ደግሞ ብዙ ኦፖርቹኒቲዎችን ወደ ኋላ አስቀርቶብኛል ብዬ አምናለሁ። ምን ምን መሰላችሁ? ብዙዎቻችን ተምረን ተመርቀን ከወጣን በኋላ ምንድን መጀመሪያ የምናደርገው ስራ አፕላይ እናደርጋለን። የሆነ ቦታ የሆነ ቢሮ በሆነ ደሞዝ እንቀጠራለን። ከዛ በኋላ ምንድን የምናደርገው ወይ ከቤተሰብ እንወጣና ቤት እንከራያለን። የትራንስፖርት ወጪ አለ፣ የምግብ ወጪ አለ፣ የመዝናናት ወጪ አለ። ከዛ ደግሞ ያንን ነገር ያንን ላይፍ ስታይል ለማስቀጠል ወይ የተሻለ ስራ ደሞዝ ያለው እየፈለግን ስራ እንቀያይራለን፣ ወይ ደግሞ እዛ ቦታ ላይ ወይ ደግሞ እዛ መስሪያ ቤቱ ጥሩ ከሆነ እዛ ቦታ አምስት ስድስት ዓመት አንዳንዴም አስር ሃያ ዓመት ልንቆይ እንችላለን ማለት ነው። ግን ኢንተርፕሪነርሺፕ ከሆነ ህልማችን ቢዝነስ መጀመር ከሆነ ፋይናንሻል ፍሪደም የጊዜ ፍሪደም ከሆነ ደግሞ ህልማችን ለምሳሌ አሁን ቢሮ እየቀረስኩላቸው ያለው ታይም ፍሪደም ስላለኝ የራሴን ቢዝነስ ስለሆነ ረን የማደርገው የራሴ መኖሪያ ቤት ውስጥ ዓርብ ዕለት ነው። ዓርብ ዕለት ስንት ሰዓት ምን መሰላቸው? ወደ ስምንት ተኩል አካባቢ ማለት ነው። ብዙ ሰው በዚህ ሰዓት ወይ ትራንስፖርት ላይ ነው ወይ ደግሞ እንትን እያደረገ ነው፣ ቢሮ ውስጥ እየሰራ ሊሆን ይችላል። ስለዚህ ሞስትሊ እንደውም ቢሮ እየሰራ ነው ያለው። ስለዚህ ይህንን ታይም ፍሪደም አቺቭ ለማድረግ ታይም ዊ ሃቭ ቱ ባይ ባክ አወር ታይም ማለት ነው ጊዜያችንን መግዛት አለብን። ጠዋት ተነስተን ታክሲ ጠብቀን ሰልፍ ለተሰልፈን ተሳፍረን ቢሮ ሄደን የማንፈልገውን ስራ ከምንጠላው አለቃ ከማንፈልጋቸውን ከኛ ጋር ሪሌት ከማያደርጉ ሰዎች ጋር እያሳለፍን ጀስት በወር ደሞዝን ጠብቀን የምንቀበል ከሆነ ሳናስበው እንደ ቀልድ ኤክስፒሪያንስ ነው ምናምን ወይ ደግሞ ልምድ ይሆነኛል ብለህ ያሰብነው ነገር፣ ባይ ዘ ዌይ አንድ ካምፓኒ አንድ አመት ከሰራችሁ ስድስት ወር ከሰራችሁ ሜጀር ነገሩን ታውቃላችሁ። ስለዚህ የራሳችሁን ትልቅ ነገር ለመጀመር በአንድ አመት ውስጥ በስድስት ወር ያንን ኤክስፒሪያንስ ወስዳችሁ ስራ ውስጥ ገብታችሁ ከክላይንት ጋር ዳይሬክትሊ ወይ ደግሞ ከከስተር መጋ እየሰራችሁ ስተታችሁን እዛው እየሰራችሁ እየተማራችሁ ነው ማድረግ የምትችሉት ማለት ነው። ስለዚህ ምን ይፈጠራል? የዛ ናይን ቱ ፋይቭ ፕሪዝን ውስጥ እንገባለን ማለት ነው። እዚህ ጋር እንደምታዩት ታይማችን የናይን ቱ ፋይቭ ወይ ደግሞ በናይን ቱ ፋይቭ በውጭ ሀገር የቅጥር ስራ ማለት ነው። የቅጥር ስራ ይሄ የናይን ቱ ፋይቭ ማትሪክስ ውስጥ እንገባለን ማለት ነው። ማትሪክስ ውስጥ እንገባለን። ስለዚህ አስማች አስፖስብል ታይማችን እንዴት ነው ባይ ባይ ማድረግ የምንችለው ብለን ስናስብ፣ አስማች አስቦስብል ብዙ ጊዜ ለቅጥር ስራ ባህሪያ የሚያደርገን የመጀመሪያው ቤተሰብ ጋር መስራት፣ ፎከስ አድርገን መስራት እስከቻልን ድረስ የቤተሰብ ኢንቫይሮንመንት እኛን ሳፍ ቶክሲክ እስካልሆነ ድረስ ከቤተሰብ መውጣት የለብንም። ምንም ጀግንነት የለውም። ከቤተሰብ ወጥቶ ቤት መከራየት ጀግንነት አይደለም። ህልም ያለው ሰው፣ ኢንተርፕሬነር መሆን ለሚፈልግ ሰው ቤተሰቡ ጋር የእናቱን እንጀራ የአባቱን ዳቦ እየበላ ፎከስ አድርጎ ራሱን ከቲክቶክ ከፌስቡክ ከቪዲዮ አዲክሽን ከመጠጣት ክለብ ከመዞር ሴት ከማሳደድ ራሱን ቆጥቦ ፎከስ አድርጎ መስራት እስከቻለ ድረስ ቤተሰቡ ጋር ነው መሆን ያለበት። ያ ማለት የሬንት ወጪ የለበትም ወይ ደግሞ የኑሮ ችግር አያሳስበው ማለት። ስለዚህ ሳይቀጠር ፎከስ አድርጎ ኦንላይን አፕወርክ ላይ ሊሞክር ይችላል። ሶሻል ሚዲያ ማርኬቲንግ ሊሞክር ይችላል። ኤዲቲንግን ፎከስ አድርጎ ሊሞክር ይችላል። ኮንቴንት ክሪኤሽንን፣ ዩቱብ አውቶሜሽን ሊሞክር ይችላል። ኮንሰልቲንግ ሊሞክር ይችላል። እነዚህ ነገሮች ደግሞ ጊዜ ይፈልጋሉ ጊዜ ይፈልጋሉ። ታይም የተባለው አንደኛ እሱ ነው። የመጀመሪያው ጊዜያችሁ መግዛት ነው። ሁለተኛ ደግሞ ዜኒድ ኮንሲስተንት የሆነ ታይም አፕ ወርክ ለሁለት ዓመት ላይሳካላችሁ ይችላል። ኤግዛምፕል ዩቲውብ አውቶሜሽን ኮንቴንት ክሪኤሽን ሞኒታይዝ አድርጎላችሁ የተለያዩ እክሎችን ወይ ደግሞ አቴንሽን ግራብ የሚያደርጉ ኮንቴንቶችን ክሪኤት ለማድረግ ኤአይን ኤክስፐሪመንት ማድረግ ሊኖርባችሁ ይችላል ብዙ ነገር ማለት ነው። ስለዚህ ያ ጊዜ እንደሚወስድ ማወቅ አለባችሁ። በአንድ የሚሳካላችሁ ነገር የለም። የሆነ ነገር ሞክራችሁ በጣም የሚገርመ እኔም አንዳንድ ነገሮችን ትልልቅ ነገር አስቤ ስሰራ ዙሪያ ያሉ ሰዎች በሶስት ወር፣ በስድስት ወር፣ በአንድ ዓመት ሪዛልት ይጠብቃሉ። ስላይክ ጂም ገብታችሁ ሰውነታችሁ ሉዝ አድርጋችሁ ሲክስ ፓክ ግሮ ለማድረግ ምን ያህል የሚወስደውን ጊዜ እናውቃለን። ስለዚህ በጣም እኛ ሀገር ያለው ይሄ ሾርት ከት ሜንታሊቲና ኢንስታንት ግራቲፊኬሽን በአጭር ጊዜ ውስጥ ብቻ ደስታል ብሎ ደስታን ማሳደድ ወይ ደግሞ በአጭር ጊዜ የሆነ ኢሞሽናል ሳቲስፋክሽን ኢጓችን ምናምን በቃ ስኬታማ ሰው ምናምን መባለል እንፈልጋለን፣ ግን አንገታችንን ደፍተን እነዛን ስፔሻ ያንግ የሆንባቸውን ሀያዎቹ ቲኔጀር እድሜዎችን ማሳካት እንችላል። ለምሳሌ ግን አሁን ቶፕ የሆኑ ስትሪሚንግን ካወቃችሁ እና አይሾ ስፒድ እና ካይ ሴናትን የምትከታተሉ ወጣቶች እዚ ውስጥ ካላችሁ እነሱ በአስራ ሁለት ዓመታቸው ምናምን ስለጀመሩ ነው ሀያዎቹ ላይ ኦልሞስት መልተ መልተ ሚሊዮነር የሆኑት ማለት ነው። ዋረን ባፌት በ12 ዓመቱ ነው የጀመረው። ስለዚህ አስ ቲነጀር በሀያዎች ውስጥም አርሊ ይህንን ሜንታሊቲ ዘንድ ከተለመደው ከማህበረሰቡ የምንወስደውን የቅጥር ሜንታሊቲ ይሄ ኮሌጅ ገብታቸው እ ሁን ሌላው ሪግሬት የማድረገው አምስት ዓመት ዩኒቨርሲቲ ማቃጠሌ ማለት ነው። አራት ዓመት ፐብሊካሊዝ የተመረኩት እና አራት ዓመት ማቃጠል በጣም ሪግሬት አድረገዋሉ። አራት ዓመት ዩኒቨርሲቲ ውስጥ ጊዜ ማባከን ነው። ወረቀቱ የሚያስፈልገን ከሆነ ስራ እየሰራን በኤክስቴንሽን ወይ ማታ እየተማርን ወረቀቱ ማግኘት እንችላለን። ወረቀቱ ለሰርቫይቫል ወረቀቱ የሚያስፈልግ ወረቀት ታርጌት ካደረግን ለወረቀቱ ብለን ጊዜያችን መስጠት የለብንም። እንዴት ነው ላይክ ማታ ማታ የተማርኩ ቀን የተለያዩ ቢዝነሶችን ህስል እያደረኩ ያንን ወረቀት ማግኘት የሚችለውን ማሰብ ያለብን እንጂ ቀጥታ ከሃይ ስኩል በኋላ ወደ ስራ ነው መግባት ያለብን ብዬ ነው የማምነው። አይ ቲንክ ኮሌጅ ስካም በሚለው አምናለው ማለት ነው። እሱን በሌላ ቪዲዮ እንነጋግራለን። ሁለተኛው ቴኪንግ ሪስክ ነው። እዚጋ እንደምታዩት ሁለተኛው ቴኪንግ ሪስክ ነው። ለመሰላችሁ ቅድም እዚ ጋ መጀመሪያ ያነሳነው ሀሳብ ላይ ታይም ና የሚያስፈልጋችሁ ዩኒድ ስፔስ ፕራክቲስ ዴሊበሬትሪ ኢንተርፕሪነርሺፕን ዴሊበሬትሪ ፕራክቲስ ማድረግ አለባችሁ። ቅድም መጀመሪያ ያነሳው ፖይንት ላይ ተመልሻለሁ እና ዴሊበሬትሪ ፕራክቲስ ማድረግ አለባችሁ። ታይሙ የሚያስፈልጋችሁ ለዛ ነው። ዴሊብሬት ፕራክቲስ ስታርጉ ደግሞ ሪስኮችን ትወስዳላችሁ። ዴሊብሬት ፕራክቲስ ማድረግ ኢንተርፕሬሽን ፕራክቲስ ማድረግ ምንድን ነው? ሴልስ ፕራክቲስ ማድረግ፣ ማርኬቲንግን ፕራክቲስ ማድረግ፣ ፕሮዳክት ዴቨሎፕመንት ና ሰርቪስ ዴቨሎፕመንት ወይደሞ ኦፈር ዴቨሎፕመንትን ፕራክቲስ ማድረግ፣ ኮልድ ኮሊንግ ና ሴልስን ፕራክቲስ ማድረግ፣ ሀይ ቲኬት ሴልስ የሚባላለው ውድቅ ነገሮችን መሸጥ መለማመድ፣ ኔጎሽሽን ሊሆን ይችላል፣ ኮንትራት ማዘጋጀት፣ ከዛ ቀስ እያላችሁ ደግሞ ቢዝነስ ሬጅስትሬሽንና ላይሰንስ ማውጣት ታክስ፣ እያላችሁ ይሄ ሁሉ ፕራክቲስ ቁ ነው አ እና ይህ በአንድ አመት ወይ በስድስት ወር የሚሳካ ነገር ነው አይደለም። ስለዚህ ታይም የሚያስፈልጋችሁ ለዛ ነው ማለት ነው። ስለዚህ ሁለተኛው ላይ ስኔ እነዚህ ነገሮችን ፕራክቲስ ስታደርጉ፣ እያንዳንዱ ነገር ሪስክ የምታደርጓቸው የተወሰኑ ገንዘቦች ይኖራሉ። ለምሳሌ ዌብሳይት ዶሜን፣ ዌብሳይት ዴቨሎፕ ለማድረግ ዶሜን ሊገዙ ትችላላችሁ። የተወሰነ ፌስቡክ አድቨርታይዝመንት መሞከር ከፈለጋችሁ መቶ ዶላር፣ ሀምሳ ዶላር ልታወጡ ትችላላችሁ። የተወሰኑ የምታገኟቸውን ስራ እየሰራችሁ የምታገኟቸውን ገንዘብ ወደ ቤት ኪራይና ወደ ምግብ ወጪ፣ ወደ ልብስ፣ ወደ ክለብ፣ ወደ መዝናናት ሳይሆን ወደዛ ኢንቨስት ስታደርጉ ፕራክቲሳችሁ መሬት ላይ ወረደ ሆኖ ሪዛልት ለክላይንቶቹ ለእናንተ ማምጣት ትችላላችሁ ማለት ነው። ሪስክ ቴኪንግ ማለት የምታገኙትን እያንዳንዱን ገንዘብ እንዴት ነው ለተሻለ ኦፖርቹኒቲው ለፕራክቲስ የምታውሉት ነው። ዩቱብ አውቶሜሽን ስትሰሩ ለምሳሌ ለኤዲቲንግ የሚያስፈልጋችሁን አሪፍ ላፕቶፕ ልገዙ ትችላላችሁ። ስለዚህ መጀመሪያ በሰራችኋቸው ስራዎች ወይም ፓርት ታይም ስራ ሊሆን ይችላል ወይ ደግሞ ጀምራችሁ ስኪሉን ዴቨሎፕ አድርጋችሁ ባገኛችኋቸው ክላይንቶች ወይ ደግሞ ለተወሰነ ጊዜ ተቀጥራችሁ ለአንድም ለሁለት ዓመት ተቀጥራችሁ ሴቭ ባደረጋችሁ ልትገዙ ትችላላችሁ ማለት እ ያ ገንዘብ ወደ ቤት ክራይና ወደ መዝናናት ወደ ልብስ ወደ ጫማ ወደ ናይክ የሚሄድ ከሆነ ከባድ ነው ማለት ነው። የመጨረሻው የምናየው ምንድነው? ፎከስ፣ ፎከስን ነው ፎከስ ማድረግ አለባችሁ። ያ ማለት አቮይዲንግ ኤኒ ታይፕ ኦፍ ዲስትራክሽን አቮይዲንግ፣ እዚህ ጋር እንደምታዩት አቮይዲንግ ኤኒ ታይፕ ኦፍ ዲስትራክሽን፣ ዲስትራክሽንን አቮይድ ማድረግ መቻል አለባችሁ ዲስትራክሽን ሲባል ምንድን ነው? ሶሻል ሚዲያ አዲክሽን፣ ያልሆኑ ቶክሲክ የሆኑ ጓደኞች፣ ክለብ በየጊዜው እየወጣችሁ በምድር ነው አእምሯችሁ በመጠጥ ናውዞ ጠዋት ተነሳችሁ ፎከስ ማድረግ የማትችሉበት ከሆነ ዲስትራክት የሚያደርጋችሁ የስራ ኢንቫይሮንመንት ወይ የቤተሰብ ኢንቫይሮንመንት ካለ ጓደኞቻችሁ የእናንተን ህልም ሳፖርት የሚያደርጉ ሳይሆኑ የሚስቁባችሁ የሚያላግጡባችሁ ትንሽ ቦታ ሆናችሁ ትልቅ ነገር ስትመኙ የሚጫናችሁ ከሆነ ዛትናት ፎከስ። ስለዚህ አስማቻስ ቤተሰባችሁና ጓደኞቻችሁ ቶክሲክ ከሆኑባችሁ እና ወታችሁ ራሱ መከራየት ግዴታ ከሆነባችሁ ሬንት ማድረግ ካለባችሁ አስማች አስፖስብል እንዴት ነው ትንሽዬ ቤት ወይ ደግሞ ትንሽዬ አፓርትመንት ሊሆን ይችላል። አፓርትመንት እንኳን ውድ ነው ግን ትንሽ የሆነች ለምሳ ስቱዲዮ ኮንዶም ላይ ሊሆን ይችላል ወይ ደግሞ ትንሽ የስድስት ሺህ ብርም የአምስት ሺህ ብርም አንድ ክፍል ቤት ተከራይቼ፣ ግን ቢያንስ ጤነኛ የሆነ ኢንቫይሮንመንት ወይ ደግሞ ዙሪያውን ጥሩ የሆነ አካባቢ ላይ ተከራይቼ እንዴት መስራትም ይችላሉ የሚለው ደግሞ ቀጣይ ፕላን ሊሆን ይችላል ማለት ነው። አስማቻ አስ ፖስብል። ግን እየበላችሁ እየጠጣችሁ ጠዋት ተነስታችሁ ሀያ አራት ሰዓት እንደዚህ ፎከስ አድርጋችሁ የምሰሩበት የምደውሉበት፣ እየወጣችሁ ክላይንት የምታገኙበት ኤቭሪ ሲንግል ላይ ከቢዝነሳችሁ ውጪ የማታስቡበት ኢንቫይሮንመንት ክሬት ማድረግ አለባችሁ። ይህንን መልቲፕል ታይምስ ብዙ ወድቆ እንደተነሳ ሰው አሁንም ትልቅ ቢዝነስ ቢሉ እያደረገ እንዳለ ሰው ነው ምነግራችሁ። ፎር ላስት ቴን ይርስ ያላጠናሁት ኢንተርፕሪነር ያላነበብኩት፣ ከ1200 በላይ መጽሐፍ አንብቢያለሁ። ያልሆስተርኩት ኦንላይን ኮርስ የለም ሞከርኩትን ያልገባውበት የህይወት ኤክስፒሪየንስ የለም። ከትልቅ ብራንድ ጀምሮ እስከ ስታርታፕ ድረስ ሰርቻለሁ። ስለዚህ አም ቴሊንግ ዩ ፍሮም ፐርሰናል ኤክስፒሪንስ ዚስ ዘ ትራይ ፈክታ። ታይማችሁን ባይባክ ካረጋችሁ ሪስክ ቴክ የምታደርጉበትን በጀት ሴቭ ማድረግ እስከቻላችሁ ድረስ ያላችሁ እጃችሁ ለሚገባው ነገር ፎከስ አደረጋችሁ ኤቭሪ ዲስትራክሽንን አቮይድ ካረጋችሁ፣ ቲክቶክ ስክሮል ማድረግ አቁማችሁ ኤኒ ታይፕ ኦፍ 24ሰዓት ፊልም መመልከት ሲሪየሶች መመልከት አቁማችሁ፣ ኤቭሪ ሚኒት ኦፍ ዩር ደይ ለስራችሁ ከዋራችሁ ሶሻል ሚዲያ ማርኬቲንግ ጀመራችሁ፣ ፍሪላንሲንግም ጀመራችሁ፣ አፕዎርክንም ጀመራችሁ፣ ዩቲውብ አውቶሜሽን ጀመራችሁ፣ የትኛውም ኢንዱስትሪና ማርኬት ላይ ገባችሁ ዩ ዊል ዊን ኢት ዳዝንት ማተር አባውት ዘ ቢዝነስ ሞዴል። እዚህ ሀገር የማየው ነገር እሱ ነው። ይሄን የሚያዋጣው ዩቲውብ አውቶሜሽን ሊጀምር፣ አፕዎርክ ላይ ልስራ፣ ፍሪላንሲንግ ሊጀምር፣ ሶሻል ሚዲያ ማርኬቲንግ ኤጀንሲ ሊጀምር፣ ኤአይ ላይ ሊጀምር፣ ክሬቲቭ ስራዎችን ሊጀምር፣ ምን ልስራ፣ ቪዲዮ ፕሮዳክሽን ኤዲቲንግ። አሁን ደግሞ ኤዲቲንግ በጣም ሆቶናል። ብቻ በአጠቃላይ ዳዝንት ማተር እንደ አንድ ኤዲተር ለምሳይክል እዚጋ አንድ ኤግዛምፕል በሰጣችሁ ኤዲቲንግ ለምሳይክል፣ ያበላል ተብላችሁ የኤዲቲንግ ለመማር ቢያንስ ሚኒመም ሶስት ወር ያስፈልጋል። እኔም ኤዲት ስለማድረግ ማለት ነው ወይ ደግሞ የመጀመሪያ ፊልም ስራ የመጀመሪያ አዲስ አበባ እንደመጣው ስቶሪውን ካወቃችሁ፣ የመጀመሪያ አዲስ አበባ ከድሬዳዋ አዲስ አበባ መጥቼ፣ የክፍለ ሀገር ልጅ ነኝ፣ የድሬዳዋ ልጅ ነኝ። አዲስ አበባ መጥቼ የመጀመሪያ ታርጌቴድ ድሪም ቢ የመጣሁት አዲስ አበባ ፊልም ለመስራት ነው። ፊልም ስሰራ ታርጌት አድርጌ የመጣው በዳይሬክቲንግ ለመስራት ነበር። በዳይሬክተርነት እየሰራ አንድ ፊልም የመስራት ኦፖርቹኒቲውን ራሴ ከብዙ ልፋት ድካም በኋላ ክሬት ካደረግኩ በኋላ ፊልሙ ኦልሞስት አመት ከምናምን ከተቀረጸ በኋላ ኤዲተር ነበር፣ ኤዲት የሚያደርግ ግን ረፍከት ላይ ኤዲተሩ ማገዝ ስለነበረብኝ ራሴ ውዝን ስሪ መንዘሳውን እንዳውም በአንድ ወር ነው ተምሬ ራሴ ኤዲት አደረግ ነበር። አሁንም ቪዲዮዎችን ኤዲት አደርጋለሁ። ስለዚህ ኤዲቲንግ እኔ የኔ ፈርስት ስኪል ነበር ማለት ነው። ስለዚህ ኤዲቲንግን ሶስት ወር ፕራክቲስ ለማድረግ ቢያንስ በቀን ከአራት ሰዓት እስከ ስድስት ሰዓት ቁጭ ብላችሁ መስራት አለባችሁ። ያ ማለት ጠዋት አንድ ሰዓት ወጥታችሁ ማታ አንድ ሰዓት የምትገቡ ከሆነ ወይ አስራ ሁለት ሰዓት ምትገቡ ከሆነ ደክሟችሁ ዝላችሁ፣ በትራንስፖርት በታክሲ ላይ ባለው ጠረንና ድካም ቤታችሁ ስትገቡ ኦልሬዲ ዝላችኋል። ስለዚህ ይህንን ነገር ፎር ቱ ሲክስ አወርስ ፕራክቲስ ልታደርጉ አትችሉም። ታይማችሁን ባክ ማድረግ መግዛት ያለባችሁ ለዛ ነው ማለት ነው። ስለዚህ ምድ የምታደረጉት ኦኬ፣ ፍሪደም ይሰጠኝ የሴል ስራ ሊሆን ይችላል፣ ወይ ደግሞ ኦንላይን ስራዎች ሊሆኑ ይችላሉ፣ ወይ ደግሞ በቃ ምንም ስራ ሳይኖር ይህን ስኪል ቤት ቁጭ ብዬ እንዴት ነው መማሩ ብላችሁ ዩ ኒድ ቱ ቲንክ አባውት ኢት፣ ያላችሁ ሪሶርስ መጠቀም መቻል አለባችሁ ማለት ነው። ፎከስ ለማድረግ ወደ ፎከስ አፕላይ ስናደረጉ እዚህ ስኪል ላይ ለምሳሌ አንድ ቢዝነስ ሞዴል ወይ ደግሞ ቢዝነስ ሞዴል እንኳን ሳይሆን ስኪል ላይ አሁን ፎከስ ስናደረግ ምን ማድረግ አለ? ለምሳሌ ኤዲቲንግ ፕራክቲስ ለማድረግ አዳዲስ ኤዲቲንግ ስኪሎችን ፕራክቲስ ለማድረግ ፎከስ አድርጋችሁ ላፕቶፓችሁ ላይ ስትቀመጡ ስልካችሁ በየጊዜው እየጠራ ዲስትራክትር የምትሆኑ ከሆነና፣ እየወጣችሁ ወደ መጠጥ፣ ወደ ካፌ፣ ወደ ሶሻል ሚዲያ ቁጭ ብሎ አብሮ ወደ ማውራት ከጓደኞቻችሁ ጋር የምትሉ ከሆነ ዲስትራክትር ናችሁ። ስለዚህ ሂዱ ነት ዴሊብሬት ፕራክቲስ አይኖራችሁ ማለት ነው። የዓለማችን ትልልቅ ማስተራቸውን ክራፍት ያደረጉ እናንተ የምትከተሏቸው ክሬተሮች በጣም የምታከብሯቸው ሰዎች ፎከስ አድርገው ብዙ መስዋዕት ከፍለው ክራፍታቸውን ማስተር ስላደረጉ ነው። ስለዚህ ዲስትራክትሮ ናቸው። ሪስክ ደግሞ እንዳልኳችሁ ላፕቶፕ መግዛት ሊሆን ይችላል። ለምሳሌ ኤዲቲንግ ተምራችሁ አፕወርክ ላይ ኮኔክት ለመግዛት የተወሰነ ገንዘብ ሊያስፈልጋችሁ ይችላል፣ ስለሚያልቅ ማለት ነው። ስለዚህ የነዛ የምታገኙት የትኛውንም ስራ ከቤተሰብም ከምንም ከስራም ከቤተሰብ የምታገኙትን ገንዘብ ሴቭ አድርጋችሁ ምንም አይነት አእምሯታችሁን ገላችሁ እንትን ማለት አለባችሁ ማለት ነው ስለ ዴቲንግ ደግሞ ከተነሳ ኮንትሮቨርሻል የዴቲንግ ሀሳብ በሌላ ቪዲዮ እንነጋገራግል አስማቻ ስፖስብል ግን የስ ምናምን አለ እኔ ያንጎናችሁ በሃያዎቹ በቲኔጀር ላይ ባላችሁበት ጊዜ ለሎንግ ተርም ነው እንትን ማለት ያለባችሁ ዴቲንግን ኦፕቲማይዝ ማድረግ ያለባችሁ ለሎንግ ተርም ሜይቲንግ ማለት ነው አስማቻ ስፖርት ሲል ችልጅ ሚስቴ ብትሆን ወይ ደግሞ የልጆች እናት ብትሆን ከእሷ ጋር ጊዜ ለማሳለፍ ፈቃደኛ ሆናለሁ ወይ ደግሞ በዛ ደረጃ የልጆች እናት ለመሆን ትበቃለች ወይ ብላችሁ ለሾርት ተርም ብቻ ፎከስ አድርጋችሁ ዴት የምታደረጉ ከሆነ ኤነርጂችሁ ሰክ ይደረጋል። ምክንያቱም ዲፈረንት ታይፕ ኦፍ ትራማ ወይ ደግሞ ሳይኮቲክ የሆነ ቢሄይቨር ያላቸው ተቃራኒ ጾታ አካል ጋር ስለምትሄዱ ወይም ሰው ጋር ስለምትሄዱ ትጎዳላችሁ። ስለዚህ አስማች አስ ፖስብል ሙሉ ለሙሉ ዴቲንግ አቁሙ ማለት አልችልም። ምክንያቱም በሃያዎቹ እድሜ ላይ ዴት ካላረጋችሁ፣ ኮንቨርሽን ፕራክቲስ ካላረጋችሁ፣ ካሪዝማችሁን ዴቨሎፕ ካላረጋችሁ፣ ተቃራኒ ጾታ ጋር ኢንተራክት እያደረጋችሁ የራሳችሁን ደካማ ጎን እያወቃችሁ ራሳችሁን ኢምፕሩቭ ማድረግ አለባችሁ። ያ ማለት ግን ቴን ፐርሰንት ኦፍ ዩር ቲኔጀር ላይፍ ላይ ብር ፋይናንሽል ፍሪደም እንዴት ክሬት አደርጋለሁ የሚለውን እኔ ወለድ ላይ እነዚህ ነገሮች ማድረግ አለባችሁ ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። እስከ መጨረሻ ቪዲዮን ካያችሁ በቅርቡ የራሴ የጽፌ የጨረስኩት መጽሐፍ አለ፣ ምርጡ ስኬት የሚል እሱን መጽሐፍ ስፔሻ ለሰብስክራይበሮቼ ሰብስክራይብ ያደረጋችሁና ኮሜንት እያደረጋችሁ ከእኔ ጋር እንጌጅ ለምታደርጉት በነጻ ሰጣለው። እንዲሁም ደግሞ ወደ አምስት ሺ ብር የሚሰጥ ኦንላይን ትሬኒንግ ኦንላይን ፕሮግራምን እሱንም በነጻ ሰጣለሁ። ይህን የምሰጠው ለሰብስክራይበሮች ብቻ ነው። ስለዚህ ሰብስክራይብ ካደረጋችሁ ያንን እኔ አስር ዓመት ሪሰርች አድርጌ በራሴ ፐርሰናል ኤክስፒሪንስ ኢትዮጵያ ውስጥ ማንም ሊጽፈው በማይችለው ደረጃ ማለት እችላለሁ። እንደ ጉራ እንዳታዩብኝ፣ ግን ብዙ ከብዙ ድካም በኋላ የጻፍኩትን መጽሐፍ ለእናንተ ብሉፕሪንት እንዲሆን እሰጣለሁ ማለት ነው። ስለዚህ ሰብስክራይብ አድርጉ፣ ኮሜንት ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እንገ